እንግዲህ ይህን የምትመለከቱት ኢፍጣር ሊደርስ አካባቢ በሰለዋት የሚያላግጡ አህባሾችና ሶፍያዎች የሚያደርጉት ነገር ነው። በተለያዩ መስጂዶች ላይ አውራድ እያሉ ከዛ በኋላ ሁዝቤድ ያረሱለላ ሲሉ ሰምታችሁ ትችላላችሁ። አንዳንድ ቦታ ላይ ደግሞ እንዲህ እንደ እብድ ሲጫወቱ ደግሞ በብዛት እንመለከታለን። ይህ እውነታ ነው። እንግዲህ እንደተመለከታችሁ ነው። አንዳንድ አንድ ቦታዎች አይቲም ወደ አርሲ ነው ካልተሳሳትኩኝ ዛ አካባቢ ኢቨን ተራዊ ይገቡና ይቀማሉ። መስጊድ ውስጥ አዲስ አበባ ውስጥ ኢቨን ራሱ እኔ ያየሁት አለ እንዲህ መስጊድ ውስጥ ተራዊ የተሰገደ ወይም ደግሞ ተሐጁር ላይ ኢቲካፍ ገብተው ከዛ በኋላ ደግሞ ጫት ቁጭ ብለው እንደ ፍየል የሚያኝኩ ጣር ውሃ ይዘው የሚያፈጥሩበትን ውሃ ቲምር ይዘው ከዛ እንግዲህ እንዲህ አይነትን ነገር የሚሰሩ ሰዎች አሉ። እንደነዚህ አይነት ሰዎችን ማጋለጥ አለብን። እስልምና የሚያሰደቡ እንደነዚህ አይነት ጫዋታም የሆኑ ግለሰቦች፣ ምክንያቱም ተውሂድ ላይ ሱና ላይ ነቀርሳ ስለሆኑ ማለት ነው። የሽርክና የቢዳ መናኸሪያ ላይ ስለሚነከሩ ጭምር ነው። አስረግጬ ነው የምነግራቸው። በነገራችን ላይ ይህን ተግባራቸው ይሄ መስጂድ ውስጥ ብቻ አይደለም ሶሻል ሚዲያ ላይም ለተለያዩ ነን ሙስሊሞችን በመሳራጨት ቁጥር አንድ ናቸው ብል ማጋነን አይሆንም። እንግዲህ ይህን ቪዲዮ ተመልከቱ። ታጁላ ሂዋሲል እያለ መሰለኝ እዛ ጋ ማይ ኳይቲንግ ሙስጠፋ ነው የሚለው እሱ እና ጫት የቀማ አሁን በዚህ ሰዓት ሰዎች ተራውዬ እየሰገዱ ነው አይደለ? ተራውዬ እየተሰገደ ነው ምናምን ነገር። እነሱ ግን ቁጭ ብለው ያደቃሉ ምን ጫት። ከዛስ የሚያሳዝነው ላይቭ ላይ እንዲህ አይነትም ተግባር

አላና ጀብሬል ተመለሰ መርሃባ አላና ደምም ጀለሰ ባልጋው ሸንኮር ቁጥር ጉንጫቸው ወጥረውት ሊሰነጠቅ እኮ ደርሰዋል። ሊተረተር ነው እንዴ አውዙ ቢላም ሸይጣን እቺ በመንዞማ ይቀውጡታል። አሁን ይሄ ሙሃባ ነው እኮ በእነሱ ቤት ሙሃባ ነው። ሲፈልጉ ደግሞ ሴትና ወንድ አንድ ላይ እንዴ በላይቭ ይጨፍራሉ። ያለ መረጃ እናወራ። ሰላም ገናችሁ ደህና ናችሁ? አላኔ ያገባሁ ይድላሱ ጎበዝ፣ እንዲሁ እንዴት ያለ አጋጣሚ ያጋጠመኝ

ሱቅ አጠገብ የሸምሶ ሱቅ አጠገብ ሆኖ ዱቤ እያለበት ከዛ በኋላ በርጫውን ያደቃል። ረ ዱቤውን ክፈል ለት ብራዘር እኔም አስቸገራችሁኝ። ወላሂ ላዚም ቼ ማይዛቸውም። እንዲህ ማለቴ ቼ የሚባል ነገር የለም። በቃ እንዲህ ረጅስም የለ ሴቶቹ በተለይ ሀያ የላቸው። ምን እኔ እንዲህ አይነት ሴት የምታገቡ ወንዶች ጤነኛ ናቸው? እና ደግሞ እንዲህ አይነትን ወንድ የምታገቢ አይቴ ጤነኛ ነሽ? እኔ ጤንነታችሁ ላይ በጣም ነው የሚያሳስበኝ። ማለት እኔ ወይስ እኔ ዘንድ ያለ አስተሳሰብ ሁላችሁን ዘንድ ላይኖር ይችላል በርግጥ የለም። ትዳር የሚባለው እኔ ወደ ሁለተኛ ምዕራፍ መሸጋገር ማለት ነው። ሁለተኛ ምዕራፍ ሲባል የዱኛ ቆይታችን አለ ልጅነታችን አለ። ከዛ በኋላ ደግሞ ተዳራ ለም ስትገቡ በርካታ የሆኑ ቻሌንጆችን የምታልፉበት ሁሉን ደግሞ ህይወታቸው የምታጣጥሙበት ምራፍ ነው ብዬ ስለማስብ ማለት ነው እና ደግሞ የህይወትን ትርጉም የምትረዱበትም እንትን ስለሆነ ህይወት ስለሆነ፣ ሰዎች ግን እዚ ላይ ሲገቡ ቃቃጫወታ ጫወታ ነው። ዛሬ ላይ በሚያሳዝን ሁኔታ ሴት ልጅ ጎመን ቀንጥሳ ነው ለባሏ ክሽን ያለ ነገር ምግብ መስራት ያለባት አይደለም ሀቁ ይህ ነው መሆንም ያለበት ይህ ነው የሴት ልጅን ስራየ ነው ዛዲስ እን መስጂድ አጠገብ ጫት ይሸጣል አላህ ያሳያችሁ መስጂድ አጠገብ ጫት ይሸጣል እንዲህን አይነት መሀል አዲስ አበባ ላይ ነው የምናያችሁ አኗር መስጂድ ብትሄዱ መርካቶ ነው አይደለ በእኔ መስጂድ ብትሄዱ ፒያሳ ነው ያለ ጫት ይሸጣል ጫት ትቀማለ እዛም ማለት ነው እንደህ አይነት ነገር መጸዳት አለበት። ይሄን እኔ ያለሁበት መስጂድ አጠገብ ጫት ይሸጣል። አጠገብ አንድ አላልኳችሁ ሁለት፣ ሶስት፣ አራት ጫት ቤቶች አሉ መደዳ ማለት ጫት የሙስሊም መገለጫ እስከሚሆን ድረስ ማለት ነው። አጼዎች የሰሩብን ነገር አለ አይደል እኛ እንደው ምንድነው ህዝበ ሙስሊሙ በጫትን ማደንዘስ ከዛ በኋላ የነቃ ትውልድን እንዳይፈጠር ማድረግ ነበር። አይ ቲንክ በተወሰነ መልኩ የተሳካላቸው ይመስለኛል። ቆም ብላችሁ ስታስቡ ማለት ነው። ምክንያቱም መርቀኖ ፒያሳ ወይም ደግሞ ዱባይ ራሱ ከሀገር ውጭ ራሱ ዱባይ የሆነ ቦታ ግዛቱ የሚመስለው ትውልድ ነው እየተፈጠረ ያለው። ከዛ መጡ። እኔ እንደዚህ አይነት ሰዎች ከምንም በላይ እጠላቸዋለሁ። በተለይ ጫጥቃም እንደነዚህ አይነትም ተግባርን እየፈጸሙ ከዛ በኋላ ተነስተው ኡስታዝ ይባላሉ። የተለያዩ ሰዎች እናቃለን ለምሳሌ ዶክተር የሚባለው ሰው ዶክተር አቡበክር ሱሌማን የሚባለው በተለያዩ ቴሌቪዥን ጣቢያዎች ላይ የሚቀርብ ነው የተለያዩ ቲክቶክ ላይ ያሉ ወንድሞች እናቃቸዋሉ ይዘ ጫት እየቀመ ከዛ በኋላ ሂክማ የለህን ይላል የአንተ ሂክማ ስ ጫት ላይ ይስራ ከዛ ሂክማህን ማለት ነው ሪፍቅህን ለስለስ ያለ አንደበትህን ራስህን ከጫት እንዲገደብ ያደርግህስ ሂክማ ሂክማ ይላሉ አይደለም አንድ ቀን ኢቭን ስለ ሂክማ ማለት ነው ስለ ጥበብ ስለ ስነ ምግባር ስለ ሪፍቅ አንድ ቪዲዮ ሰራላቸዋል። ምን ያክል መልክተኛው አለ ሰላት ወሰላን ቆጣ ተጠቅመው አንተ የጃህልያ ባህሪ ያለበ ያን ባህሪህን አለቀቀህም ከማለት በላይ ሂክማ የጎደለው ንግግር አለ? እን ግን መልክተኛው አለ ሰላት ወሰላን ተጠቅመውታ። ዛሬስ፣ ዛሪስ ይህ ሽርክ ነው፣ ይህን ነገር የመጨረሻ ድንቁርና ነው ሲባል ሰደብክ ነው የሚባለው ድንቁርና ስለሆነ ደንቆሮ ነው። ለወል ከሱ የድንቁርና ተግባር እኔ ደግሞ የኢልም ተግባር ነው አለለ እውቀት ላይ ተመርኩዞ ሱና ነው አለለው። አይነተን አክሮባት እየሰራ ከዛ በኋላ ይህ ሱና ነው አለለ። አምራስ እብደት ነው ነው በሚገባ ቋንቋ ነው የምናገረው። ስግጥና ጅልጥነት ነው ነው ማለት በዛው ደግሞ የአላህ ቤት ውስጥ ማለት ነው። በተለያዩ ኢትዮጵያ ውስጥ አይደለም ልትት ትችላለህ። ግን የሚፈጸሙት እነማን ናቸው? ሙስሊሙ ናቸው። እነዚህ ሙስሊሞች ከነዚህ ሙስሊሙ አንድ ነን እንላለን። ይሄ ማሽቃወጥ፣ ወይም ደግሞ የውሸት አንድነት፣ ወይም ደግሞ ህዝበ ሙስሊሙ ማጭበርበር ይባላል። ለማንኛውም ለዛሬ ይህን ካልኳቸው በተመሳሳይ ቪዲዮ እስከምንገናኝ ሀዛ ወቢላሂ ተውፊቅ ወሰላ አላ ነቢና መሐመድ ወዓላ አሊሂ ወሰሐቢሂ ወሰለም ወሰላሙ አለይኩም ወራህመቱላሂ ወበረካቱ።